ከስድስት ዓመት በፊት የተጀመረው የአረንጓዴ አሻራ መርሃ ግብር ኢትዮጵያ በዓለም ታሪክ ውስጥ ካስመዘገበቻቸው እድሎች መካከል የሚጠቀስ ነው። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጡን ከመቋቋም ባለፈ ተፈጥሮ ሚዛኗን ጠብቃ ለሰው ልጅና ህይወት ላለው ነገር ሁሉ እስትንፋስ እንድትሆን ሚናው በምንም የማይተካ ነው። በዚሁ መሰረት ኢትዮጵያ ተግባራዊ ማድረግ የጀመረችው የአረንጓዴ አሻራ መርሃ ግብር ጥቅሙ በዚህ ልክ እንዲሄድ እያደረገው ይገኛል። በርካታ ዜጎች ይህንን ዘመቻ ተከ ተከትሎም ወደ ተለያዩ የስራ ዘርፎች የተሰማሩ ሲሆን ከነዚህ ዘርፎች መካከል ደግሞ የማር ምርት የሚጠቀስ ነው። ወጣት ተስፋውን ጣሰው ወደ የማር ምርት የገባው በቅርቡ ነው። ተቀጥሮ ይሰራበት ከነበረው የመንግስት ስራ ትቶም በኢሉ አባቦራ በአንዲት ገጠራማ አካባቢ ላይ በተሻለ መንገድ ህይወትን እየመራ ነው የሚገኘው። በፊት ላይ አባቴ በራሱ በባህላዊ ላይ ይሰራ ነበርና ያንን ዘመናዊ ለምን አናደርግም? ያው መንግስት ያመጣውን ዘመናዊ ቀፎ በአነስተኛ ዋጋ ስለሚያቀብለን በተጨማሪም ብድሮችን እያመቻቸ ስለነበረ ያንን እድል በመጠቀም ወደዚህ መጣን። ከዛ በኋላ ምርታማ መሆን ጀመርን ማለት ነው። ከዚህ ቀደም ምንም ያልነበረው ተስፋ አሁን ዛሬ ላይ ከሶስት ሚሊዮን ብር በላይ የሚገመት ሀብት ለማፍራት ችሏል። የአረንጓዴ አሻራ መርሃ ግብር የፈጠረው ሰፊ የስራ እድል ወደ ሌሎች የግብርና ስራዎችም እንዲሰማራ እየረዳው ይገኛል። ባለፈው አንድ ዓመት ውስጥ የተለያዩ ኢኮኖሚያዊ ጠቀሜታ ያላቸውን የፍራፍሬ ዘሮችን ወደ ማምረትም እየገባ ይገኛል። ሌሎችም አሉ። አሁን ለምሳሌ ከግሪንግ ሌጋሲ ጋር የተያያዘ አቮካዶች፣ ትሹ ካልቸር የሆኑ ፓፓያዎችም አሉና ያንን ነገሮችን አሁን ለምሳሌ ካፒታል እንደኛ ካፒታል ብዙ የሌለው ሰው በእንደዚህ አይነት ነገሮች መጠቀም ይችላል። በኢትዮጵያውያን እየተተገበረ የሚገኘው መርሃ ግብሩ ከነዚህ ዘርፎችን ባሻገር ለሀገር ኢኮኖሚያዊ ትልቅ መሰረት ሊሆን ለሚችለው ለማር ምርት ዘርፍ ትኩረት እንዲሰጠውና ውጤታማ እንዲሆን እያደረገው ይገኛል። የኦሮሚያ ክልል መንግስትም ይህንን ተከትሎም ክልሉ ለማር ምርት ምቹ በመሆኑ የአካባቢ ጥበቃ ስራውን በማጠናከር የሚገኘውን ጥቅም በሚፈለገው ልክ ለማድረግ እየሰራ ይገኛል። እንደ ተፈጥሮ ሀብት ይዘን ያለነው በተለይ በዚህ በስድስት ዓመታት ትልቁ የአፈር ነዋ ጥበቃ ስራና ከአረንጓዴ አሻራ መርሃ ግብር ያገኘናቸው ትርፋቶች የውሃ ምንጫችን ከቦታ ወደ ቦታ መጨመሩ፣ የምርት ባጠቃላይ መጨመሩ፣ በሰብልም በፍራፍሬም በእንስሳትም በቡናም። ሶስተኛው የስራ እድል ፈጠራችን ጨምሯል። እንደ ክልል አራተኛው የደን ሽፋናችን ከ17% ወደ 29% አድጓል። የአፈር ለምነቱ በክልል አቀፍ ደረጃ ይሄ ተፋሰስ በመልማቱ ትልቅ ውጤቶችን እያመጣና ያለነው ነው። ይህ የአረንጓዴ አሻራ መርሃ ግብር ይዞት የሚመጣው እድል ትልቅ ነውና ሁሉም በየአካባቢው በእድሉ መጠቀም ይኖርበታል። ገራ ኩመለማፍ ቁደሰዲ ከንጀል ቀምኔ ወደ ማር ምርት የገባ ነው። በ2013 ነበር ያን የነበረው ዘመናዊ ቀፎ ብዛት ከ40ሺ የማይበልጥ ነበር። ልክ ወደ ኢኒሽቲቭ ስንገባ የክልላችን ርዕሰ መስተዳደር ክልሉን በማር ምርት የተሻለ እናደርጋለን በሚል ወደ ሥራ ገባን። ይህም የህዝብ ጥያቄ ነው የነበረው። የተለያዩ ስልጠናዎችና የሚያስፈልጉ ድጋፎችን በማድረግም ሲሰራ ነው የቆየው። ዛሬ ላይ ይህ ኢኒሽቲቭ ውጤታማ እየሆነ ይገኛል። በክልሉ ከንቅናቄው በፊት ከአርባ ሺህ ያልበለጠ ዘመናዊ የንብ ቀፎ ብቻ የነበሩ ሲሆን በአሁኑ ጊዜ ግን ከሁለት ነጥብ ሁለት ሚሊዮን በላይ ዘመናዊ የንብ ቀፎ በክልሉ ተሰራጅቶ ስራ ላይ ይገኛል።